በአመቱ ከ120 ሄክታር በላይ በማልማት ነበር ያቀድነው፣ ከዕቅድ በላይ አሳክተናል። በሁሉም አይነት ሰብሎች የቲማቲም፣ የአበሻ ጎመን፣ የበጋ መስኖ ስንዴ እንዲሁም ደግሞ የካሮትን ጨምሮ አጠቃላይ በመስኖ የሚለሙ የጓሮ አትክልቶችን ጨምሮ በመስኖ ወደ 120 ሄክታር በላይ ያቀደም ከዕቅድ በላይ ያሳካ ነው። ይሄም ሲሳካ እንግዲህ ሁሉንም አርሶ አደር በማሳተፍ ነው የሰራ ነው። መስኖ ቅድመ ዝግጅት ላይ የመጀመሪያው ስራ መሆን አለበት ብለን የውሃ አማራጭ የመፍጠር ስራ ነው። የውሃ አማራጭ ውሃ ገቡ በሆኑ አካባቢዎች ላይ አስቀድመን የውሃ አማራጭ መፈጠር ነው። በዘመናዊ መስኖ የሚለማባቸው አካባቢዎች የዘመናዊ መስኖ ውሃ አማራጮችን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 ሄክታር በላይ ቲማቲም በክላስተር አልምተናል። ሽንኩርትንም ብታዩ የሽንኩርት ክላስተር አለን። የጎመን ክላስተር አለን። የሀበሻ ጎመን እና የጥቅል ጎመን በራሱ ክላስተር አለን። ብዙ ጊዜ ደግሞ እየለማ ያለው ነው ከአርሶ አደሮቻችን እ እየወጣ የነበረው ቀይ ስር ነው። ቀይ ስርን በዚህ አመት በስፋት እንዲለማ አድርገናል። ለገበያም እያቀረብ ያለ ማለት ነው። ሌሎችም ሰብሎች በተመሳሳይ መሄድ። ሌላው ትልቅ የጠቅላይ ሚኒስትራችን ሸቴ የነበረው የበጋ መስኖ ስንዴ ልማት ነው እሱንም የወረዳዎችን ለይተን ፖቴንሻል ባላቸው ወረዳዎች ለማልማት ቀደም የሶስት መቶ ሄክታር እንደሱም አልምተን በዚህ የዛሬ እየተሰበሰበ ነው ያለው። ምርታማነቱን ሲታይ በጣም የተሻለ ሊባል የሚችል ነው። በጠቅላይ ሚኒስትሩ በአገር ደረጃ ስንዴ እንደ ኢኒሽቲቭ ላውንች ሲደረግ በራሱ የትርክትን የሚቀይሩ ከዚህ ቀደም ኢትዮጵያ የምትጠቀ ስንዴ ለማኝ ሀገር መሆኗ ነው የሚታወቀው። ስንዴን በመደበኛ በመር እርሻ ከምናለመው በተጨማሪ በመስኖ በማልማት የምግብ ሰብልን በራስ ከመቻል አልፎ ለሀገሮችን ምርት ለማምረት እየተደረገ ያለውን ጥረት እያሳካ ተግባር ነው ብሎ መውሰድ ይቻላል። ያ ብቻ አይደለም። በዞን ደረጃም ያስቀምጥ ነው ግብ አለ። በግብርና ሴክተሩ ስድስት የግብርና ተቋሙ ምሰሶዎች የሚባሉ አሉ። ከሱ ውስጥ አንዱ ለፋብሪካ የሚሆን ግብዓት ማምረት ነው። ሌላኛው ደግሞ ከውጭ የሚገቡ ምርቶችን መተካት ነው። ይህን ግብ ያሳካ የመስኖ ስራ ወቅት ነው ማለት ይቻላል። በቀጣይ አመቱ ይህን ስራ ለማስፋት ትልቅ ትምህርት ያገኘንበት ነው ማለት ይቻላል። ሌሎችም ግቦችን ብናይ ከመስኖ ጋር አቀናጅተን የመራ ነው የጠቅላይ ሚኒስትሩ ኢኒሽቲቭ የሆነ ከድህነት ወደ አምራችነት በሚል ንቅናቄ ያደርገን በርካታ የሴፍቲኔት ተጠቃሚዎች በመስኖ ልማት ወቅት ተሳታፊ እንዲሆኑ በማድረግ